ሰላም ተመልካቾች፣ አንድ ብርቱ ፕሮግራማችን ተጀምሯል። የዛሬው እንግዲህ ብርቱ እንግዳችን በራሱ ተነሳሽነት ያለ ማንም ያለ ምንም እርዳታ ከሊስትሮነት ተነስቶ አሁን ላይ ባለ ብዙ ድርጅት ባለ ሀብት የሆነ ሰው ነው። እስኪ እንግዳዬን ተቀበሉልኝ በጭብጨባ እንዴት ነው አለን እንኳን ደህና መጣህ። ደህና ነው፣ እግዚአብሔር ይመስገን፣ ሰላም ነው። አለን አለን፣ ከስራ መጣ ይመስላል፣ ያው ግርመትህን። ስራም ያው ኑሮዬም ህይወቴም ስራዬ ነው። በጣም ደስ ይላል፣ ስለመጣህ ደስ ብሎናል። ውድ ጊዜህን ስለሰጠህንም ደግሞ ከልብ እናመሰግናለን። ምንም አይደል። እንግዲህ ያው ጊዜ ወርቅ ነው፣ ጊዜ ውድ ነገር ነው፣ ጊዜ ሀብት ነው። ቶሎ ጠቅ ጠቅ አድርገኝና ወደ ስራ መሄዳ አለብኝ። እሺ እሺ፣ በጣም ነው የማመሰግነው። ያው ጊዜ ለመቆጠብ ሞክራለሁ። መጀመሪያ እስኪ ለተመልካቾች ግን ራስህን አንተ በራስህ ብታስተዋውቅልን። ስሜ ክብሩ ይባላል። የተለያዩ የደረቅና የፈሳሽ መኪናዎች አሉኝ። የደረቅ ጭነት መኪናዎች እና የፈሳሽ ጭነት መኪናዎች አሉኝ። የቤት መኪናዎችም አሉኝ ብዙ ሆቴሎችም ህንፃዎችም አሉኝ በከተማው ላይ ከሀገርም ውስጥ ከሀገርም ውጭ። ብዙ ጠንካራ ሰራተኛ ነኝ። በጣም ደስ ይላል። እስኪ ብዙ ሀብት ነው የጠራኸውና፣ ስለ ገንዘብ ምንጭህ እናንሳ። የገንዘብ ምንጭህ ምንድን ነው? መነሻዬ ላቤ ነው። ላቤ ነው። የብዙ አመት ላብ እዚህ ላይ ልብሴ ላይ እምታይሃል ብዬ አስባለሁ። ይገርመሃል ስራ ወዳለሁኝ። ብዙ ጓደኞቼ ተሰብስበው ሲያወሩ እኔ ወደ ስራ ነበር ላጥ ምለው። የሚገርም ስራ ለነገ አልወድም። ዛሬ ያቀድኩትን ዛሬ መከወን እፈልጋለሁኝ። ለጥቃቅን ነገሮች እኔ ጊዜ አልሰጥም። ለዚህ ለመዘነጥም፣ ለምንም ለምንም ጊዜ አልሰጥም እንደምታየኝ ግፋቢል በቃ፣ እንደዚህ አይነት ከስራዬ ጋር የተገናኙ ሙዚቃዎች ምናምን አዳምጣለሁ እንጂ ምንም ሌላ ነገር አ ወደ ስራ። ለወሬ የለውን ፍሬ ሲባል አልሰማህም? ወር እከሌን አንተን ያመሃል ቤሉህስ ምን ይገርመሃል? ያም ሲያማ በጣም ደስ ይለኝ። ልክ ነህ። እንዳይረዝም ብዬ ነው እንጂ ጊዜ ስለሌለኝ ብዘፍ ብዘፍነው ደስ ይለኝ ነበር። ጥሩ አደረኩ፣ ጥሩ አደረጉ። ለወሬ የለውን ፍሬ ያሉት ነው። ጥሩ ነው፣ ግን አሁን ወደ ቁም ነገሩ ነበሩ እንግባና። ለተመልካቾች አዎ፣ እየመጣን ነው። ግን ለተመልካቾች አሁን ነጥብ እንዲይዙ ነጥብ እንዲይዙ ለማድረግ መነሻ ምን ነበር? መነሻዬ ስራ ከብራለሁ፣ ስራ ከብራለሁ። እኔ ሁል ጊዜ እሰራለሁ፣ ለጳጉሜ እሰራለሁ፣ ለሐምሌ አምስት እሰራለሁ፣ ለመስከረም ሶስት እሰራለሁ። ሁል ጊዜ ነው እምሰራው። ሌሊትም እሰራለሁ፣ ቀንም እሰራለሁ፣ ምሽትም አጥቢያም ላይ እሰራለሁ። በቃ ሁል ጊዜም እኔ ስራ ላይ ሁኜ ነው የሚያውቀኝ ተኝቼም የሚያኝ ሰው የለም በእርግጥ እኔ የምተኛም ሰው አይደለሁ እንዳልኩ ወሬ አሁን ምንድን ነው ወሬው ይቆይና ወሬው ይቆይና የመነሻ ስራ ሊስትሮ ነበር ወይ ነው ጥያቄው በቃ የዚች መልስ እናሆን የፈለግን እኮ እሱን እኮ ነው እየነገርኩ ያለሁት ጥንካሬ የብረት ነው እንዴት እንደዚህ ጠነከርኩ እንዴት ብርቱ ሰው ሆንኩ እንዴት ካለት ተቋጠኝ ጠነከርኩ ብዬ ራሴን በቃ ማለት እንዴት እንዴት ብዬ ራሴን ራሱ የጠየቅኩ። እሱን አይደለም እኮ ነው እየመጣሁልህ እኮ ነው። አሁን እኔ ይኸውልህ፣ ሌሎቹ ወሬ ሲያወሩ ብዙ ጊዜ ወሬ ከቦ የሚያወራ ሰው አለ። እኔ ለሱ በቃ ምንም ጊዜም የለኝም፣ ምንም ሀሳቡም የለኝም። እኔ ወደ ስራ ነው በቃ፣ ሌሊቱም ቀንም በቃ ሾከክ ብዬ ወደ ስራዬ ነው እንጂ እምሄደው ይህን ያህል በቃ ግን፣ ጥንካሬ ይገርመኛል። የሚገርም ጊዜ አጠቃቀሜ ደግሞ ከፈረንጅ የፈረንጅ ፈረንጅ አይተናነስም። ይቅርታ እንግዲህ እንግዳችን አቋረጥኩ። ባታቋረጠኝ ደስ ይለኝ ነበርኩ፣ ማለት ለምን አቋረጥከኝ ብዬ ራሱ አሁን አሁን እኔ ብዙ ነገር ከወሬ አንጻር ከብዙ ነገር አንጻር እኔ ሰዎቹ ተሰብስበው እኔ ለእነሱም ትምህርት እንዲሆን ብዬ የሚያወሩትን ወደ ስራ ቢቀይሩት ጊዜውን። አሁን እዚህ የያዝኳቸው ግን ጥያቄዎች አሉ። አሁን እነሱም ማድረስ አልቻልኩም። ስለዚህ ጥያቄዎቹን እርሶ ጊዜ ሳይፈጁ ባጭር ባጭሩ በቃ ባጭሩ የመነሻ ስራ ምንድን ነው እባክ በአጭሩ ልመልስልህና ጥሩ ጥያቄ እኮ ነው የጠየቀኝ በጣም ጥሩ ጥያቄ ብዙ ነው እንግዲህ አሁን የመነሻዬ ብዙ ነው ግን ዋናው ነገር ብክነትን መቀነስ ይመስላል ልክ ነው ገባኝ እኮ የመጀመሪያ ስራ ሊስትሮ ነበር የሚባለውስ የመጀመሪያ ስራ ሊስትሮ ነው የሚባለውስ አሁን ለምሳሌ ይሄን ሱሪ ስንት ነው የገዛኸው አንተ? ስንት ገዛኸው? ምንድን ነው ይህን ሱሪ? ኧረ በፈጠረ በፈጠረ የመጀመሪያው ስራ የመጀመሪያ ስራ እኮ ብትነግረኝ ደስ ይለኛል። ሱሪውን ስንት ገዛኸው? እሺ አምስት ሺ አምስት ሺ ብር የዓመት በጀቴ እኮ ነው ለእኔ። የዓመት በጀቴ ማለት መኖር አትፈልግም። እንዴት ነው ነገሩ? እኔ እኮ የምታየውን ሱሬንም ሹራቤንም ጫማዬንም እኮ በሻምስት መቶ ብር ነው እኮ የጨረስኩት በዛ ላይ ስንት አመቱ ነው ሻውን ሱሪን ከገዛሁ ከገዛው ይሄ ገና አንድ አራት ወር ምናምን ቢሆን ነው አራት ወር እኔ ድፍን አስር አመት እነዚህን ልብሶች ለብሻቸዋለሁ ልብሴም ሱሬም ጥሬ ነው ይሄ የለበሱት ልብስ ጥሬ ነው እንዴ አልቋል እኮ። እንዴት አያዩትም? እንደ አንተ በምን አይነት ነው የምታየው? ገና ማለቅ አለበት እንዴ ተቀዶ። እስኪ ገና ጥሬ እንዳ። ሲጀመር እኔ የሚያልቅ ነገር ቶሎ የሚያልቅ ነገር አልገዛም። ለምን? እንደው ይሄ ጫማ እንደው አሁን በዚህ ዘመን ይደረጋል? ትክክል ትክክል ትክክል እኮ። አየህ፣ ይሄ ጫማ ፋሽን አልከተልም እኔ እኔ ገንዘቤን ነው የምፈልገው፣ ብሬን ነው የምፈልገው። አሁን ይውል ስማኝ ሌላውን ትሆና እኔ መንገድ ላይ እየሄድኩኝ ፌስታል ባገኝ ገኝ አረግጠው ረግጬ አለ አምስት ብር አስር አምስት ብር አስር ብር ነው አይደለ እንዴ? አምስት ብር አስር ብር መርገጥ ማለት ይህ ልስ ነው፣ ይህ ግፍ ነው። ጥያቄው እኮ ቀላል ነው። አንድ ጥያቄ ነበር። አሁን ወደ ፌስታል አልገባህ። ደግሞ አሁን በጣም ይገርማልሽ። አቶ ክብሩ፣ ካላስቸገርኩህ አሁን የአየር ሰዓታችን ሳያልቅ ሳያልቅ የጠየቅሁን ብትመልስ በቃ አንተም ቸኩረህ ጥያቄ የሊስትሮ ነገር ነው። የመጀመሪያ ስራ እሱ ነው የሚባለውን ነገር ምን ትላለህ? በቃ ይህችን ብቻ መልስልን። እንግዲህ ከልጅነቴ ጀምሮ ያልሰራሁት ስራ የለም። በልጅነቴ ነው ከእናቴ ቤት ወጥቼ ወደ ስራ የተሰማራሁት። እውነቴ ነው የምነግርህ እና እና አሁን ለምሳሌ እናንተ አሁን ሀብታም መሆን የምትፈልጉ ካላችሁ እውነቴን ነው ምነግራችሁ። እስከ አርባ አምስት ዓመታችሁ ቁጭ ብላችሁ እናታችሁ ቤት ጥፍራችሁን ዝም ብላችሁ አትቁረጡ። አይደለም ውጡና ስሩ ውጡናእሺሁን ቀስ እያልክ ወደ እኔ መጣህ። እሺ በቃ ወይ የመጀመሪያው ጥያቄ ሳክስ ነው ማለት ነው። ተሸፋፍኗል፣ እንግዲህ ተውት በቃ። ምን መነሻው ከሊስትሮ ነው የሚለውን እንቶ። ምክንያቱም አሁን የኛ ጎረቤታችን ተክሌ ይኸው ከሊስትሮነት ከተነሳ ቆይቷል። ከዛን የጀመረው ግን እስካሁን እዛው ሊስትሮ ነው። ስለዚህ በቃ ወደ ሌላ ጥያቄ ልለፍ። አግብተዋል? እኔ ምንም አይነት ወጪ የሚያስወጣ ነገር አልወድም። በቀን አንድ ጊዜ ን የምበላው እሷንም፣ ሁለት ቁርጥ ብቻ፣ ሁለት ቁርጥ ብቻ ቤቴ ውስጥ ሰራተኛ የለም፣ አትክልተኛ የለም፣ ጥበቃ የለም። እያንዳንዷን ነገር ምሰራት እንደ እንዝርት እየሾርኩኝ እኔ ነኝ። በቃ የትም ቦታ ሄጄ የምሰራ በፈጠረ ቤት አግብተዋል ነው እኮ ጥያቄው አይደለ እ ስለ አትክልተኛ መኪኖች፣ አሁን ብዙ መኪኖች አሁን ሀያ መኪኖች አሉኝ። እኔ አሁን ሀያ አምስት መኪኖች እንዲሆኑልኝ ነው የምፈልገው። እነሱን 25 መኪኖች ምንም አይነት ነገር በቃ ሳላጓድል እንትን እያሉ ነው። አሁን በቃ በጣም አሪፍ ነው። በጣም ጠንክሬ እየሰራሁ ነው፣ እያንዳንዱ ቦታ ላይ። ምን አገባን ስለሱ፣ እኛ አሁን ስለሱ አይደለም ጥያቄ። እሺ፣ በቃ ይተውት። እሺ፣ የወር ገቢ እስከ ስንት ይገመታል? የወር ገቢ አይወራም፣ አይወራም። እኔ አሁን ገቢን ማውራት አልወድም ግን እስከ ሶስት ሚሊዮን ብር ምናምን አገኛለሁ። እኔ ማውራት ግን አሉ አንድ ሰው እንዲያውቅ አልፈልግም። በህይወቴ ውስጥ አንድ ሰው እንዲያውቅብኝ አልፈልግም። እኔ ገቢ እንደማይፈልጉም ኢዴአል የተናገሩት ከነብሩ ሶስት ሚሊዮን ብር ያገኛሉ፣ ግን እንዲወራ አልፈልግም። እንዲወራ ግን አልፈልግም። እሺ ጥሩ። ወጪስ ወጪ ወጪ ማለት እኮ ወጣ፣ በቃ ሄደ፣ ሳይመለስ የርቀህ ሄደ ማለት እኮ ነው። ወጪ ማለት ማይመለስ በቃ ወጣ ማለት ነው እና በመሰረቱ እኔ ይኸውልህ መቶ ሚሊዮን ብር ከሌለው አንድ ሰው ብሬ ኦልሞስት የለውም ተብሎ ነው የሚገመት። ቀደም ከእናት ቤት ወተስራ ምናም ብለህ ወደ እኔ መጣ። አሁን ደግሞ ወደ ህዝቡ ሄድክና ጭራሽ ብር ከሌላችሁ ምንም የላችሁም ማለት። እሺ ድርጅቶቹስ እንዴት ተከፈቱ? እንደው በምን ዙሪያ ይሰራሉ? በቃ ይህንን ወይ ይንገሩ። በመጀመሪያ ሀሳብን ነው ወደ ብር የምትቀይረው። ሀሳብ ወደ ብር መቀየር አለበት። ወሬ አይጠቅም። እኔ ለምሳሌ ስለ ራሴ መውራት አልወድም እንጂ፣ አረ ባክ ባክ ብቻ መልስ አለቀ። ሰዓትና የልብምት አንድ ነው። በነገራችን ላይ ሲሄድ የልብምቴ ሁሉ እየጨመረ ነው የሚመጣው። የልብምቴ እየጨመረ እየጨመረ እኔ ሰው እያንዳንዷን ነገር ወደ ተግባር የምቀይር ሰው በቃ ነገር ቢዝነሶች እኮ አሉ። በቃ እኮ ልመልስልህ ቁጭ በላ፣ እኮ ልመልስልህ ቁጭ በል እንጂ፣ እና እኔ በቃ እኔ የምላችሁ እኔ ሲፈጥረኝ ስለራሴ ማውራት አልወድም።